አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቻለሁ። አሁንም እንግዲህ ሀይሚና ብሩኬ መሀል አስደንጋጭ ነገር ነው ያለው። አስደንጋጭ ነገር ማለት ነው ልጁ አልተውም ብሎ ሻንጣ ድረስ ጎትቶ ሀይሚ ቤት ሄደዋል። ብሩኬ በጣም ስሜታማ ሆኖ ንዴት የተለሚ ነው ያለው። ልጁ በጣም ሰበብና እልህ እየፈለገ ነው በመሀል የብሩኬ ጓደኛ እንግዲህ የተቸገረ ነው፣ ፍጽ እየተቸገረ ነው። እና በጣም ከባድ ነው። አይታችሁ ከሆነ እንግዲህ ብሩኬ በእጁ ራሱ ብረት ስለት ነገር ይዟል። በጣም ፀብ ተፈጥሯል። በጣም ፀብ ተፈጥሯል። በማላችሁ በማላቸው ነገሩ እየተጓጓ ነው እየሄደ እና ነገሩ በጣም እየከበደ ነው እየሄደ ያለው እየጦፈ ነው ያለው። በጣም በፉክክር የተጀመረ ነገር እንግዲህ ወደ ትልቅ ነገር እየሄደ ነው። እንደፈራ ነው እንዳልኩት እየሆነ ነው ማለት ነው። ልጁ እየተው አይደለም ከሃይሚ እየራቀ አይደለም። አንቺን ነገ ምን እንደሚያደርግሽ በምንድን ነው የማቀው እያለ ነው። እስቲ ምን አገባው? እሱን ምን አገባው? ብሩኬ ሲጀመር የሷ እንደሆነ አብሮ እንደሆነ ያውቃል። እሱን የፈለገ ነገር በንዴት ለሃይሚ ብሎ እንደዛ ካደረገው ሃይሚ ምን ያረጋታል? ቢያረጋት ሳ እሱ ምን ቤት ነው? ለሃይሚስ ምንድን ነው እሱ እና በጣም የሚከብድ ነገር ነው እውነት፣ በጣም የሚያስፈራ ነገር ነው፣ እየሄደ ያለው እየመጣ ያለው እንግዲህ፣ መጨረሻውን ለማየት ያብቃን። ምን እንላለን? ሰላሙን ያምጣልን ነው ምንለው። ሌላ ምንም ነገር የለም። ግን እነሱ ብዙ ኮሜንት እራሱ አይታችሁ ከሆነ ብዙ እንትን እየተባለ ነው። ለኦዲንስ ክብር ይኖራችሁ እያሉ ነው። እውነት ኦዲንስ ይጨነቃል እንግዲህ፣ ኦዲንስ ይጨነቃል። እንደዚያ ነገር እንደዚያ ቪዲዮ ሲሰሩ ሰው እውነትም ሆነ ለድራማም ሆነ ፕራንክ የፈለገ ነገር ቢሆን እነሱ ፕራንክ ነው ድራማ ነው ብሎ አይናገሩም። የእውነት ነው እያደረጉ ያሉት የሚመስለውም ደግሞ እና ሰው ይጨነቃል ብሎ ለሰው እንግዲህ አያስቡም። ችግር ያለባቸው እውነት የቡታጅራዊ ዩቱበሮች በጣም ችግር ያለባቸው። ለሰው ማሰብ ነበረባቸው። ሰው ይጨነቃል በተለይ እንደዚያ አይነት ፀብ ሲነሳ ማለት ነው። መሆን የለበትም ለሰው ማሰብ። ለስራና ለብራቸው ለገንዘባቸው ብቻ አይደለም ማሰብ ያለባቸው እንግዲህ ሀይሚ በጀመረችው ነገር ብዙ ነገር እየሄደ ነው። ብዙ ነገር እንደቀጠለ ነው። እንግዲህ ሁሉም ነገር እየቀጠለ ነው። ምንም የምንለው ነገር የለም። ያው ማየት ነው። ማደንቀሞችዬ ጨረቃ ፋሚሊዎች ተረጋጉ፣ ተረጋጉ። እናንተ አትጨነቁ፣ አትጨነቁ። እናንተ ኑሯቸው ይበቃቸዋል። እረ ቤት የምትቃጠሉት ስንት ሀሳብ ያለባችሁ ይበቃል። መልሳችሁ እነሱ ተመችቷቸው ነው። ዶላራቸውን አስቦ ነው የፈለጉ ነገር እያደረጉ ያሉት ለዶላራቸው ብለው እንጂ ለእናንተ እያሰቡ አይደለም። እናንተ ደግሞ ለራሳችሁ ማሰብ አለባችሁ። የምሬ ነው ምላችሁ በጣም የምትጨነቁ አላችሁ። እውነት ነው እያላችሁ ከረስ አሁን እነሱ እንደሚለያዩ ነገር የምትጨነቁ አላችሁ፣ ለሀይሚ ለብሩኬ ማለት ነው። እንወዳችኋለን ሁላችንም ግን እንዲ እንደዚህ ለእነሱ ለእኛ ሳስቡ ሲቀሩ መጨነቅ የለብንም። ድራማ ሲከሆነም የእውነት ከሆነም እስኪያልቅ ድረስ በትዕግስት መጠበቅ ነው ያለነው። ምንም ማድረግ የለብንም እኛ ሰው ቤት ነው ያለነው። የሰው ሀገር ነው ያለነው። እነሱ በሀገራቸው ነው ስራቸውን እየሰሩ ነው ያሉት፣ እና እንደዚህ ላችኋለሁ አለ ውዶቼ፣ አትጨነቁ፣ ተረጋጉ።